ሰላም ሰላም እንዴት አላችሁ? ውድዶዎች ቤተሰቦች ዛሬም በአንድ ቪዲዮ መጥቻለሁ። በዚህ ቪዲዮችን አሁን አሁን ላይ እጅግ በጣም ብዙ የትምህርት ቤት ድራማዎች ዩቲዩብ ላይ እንደሚለቀቁ እናውቃለን። እነዚህ የትምህርት ቤት ድራማዎች እንግዲህ ብዙ ሰዎች እንደሚናገሩት ዩቲዩብ ላይ አዋጩ ነገር ሰዎችን ዩኒፎርም አልብሶ የትምህርት ቤት ድራማዎችን መስራት እንደሆን እንዲያስቡ እስከ ማድረግ ድረስ ደርሰዋል። ይህንን እናውቃለን። እነዚህ የትምህርት ቤት ድራማዎች እንግዲህ አዋጭነታቸው ጥያቄ ውስጥ አይገባም። ይህንን ደግሞ ከፊት ለፊት የሚመራው ብዙ ሰዎች የሚከተሉት አፍላ ፍቅር እንደሆነ እናውቃለን። አፍላ ፍቅር ላይ የመጀመሪያ ኢፕሶዱን የለቀቀው በፈረንጆቹ ሜ 26 2023 ነበር። ያማል ማለት ደግሞ ከሁለት ሳምንታት በኋላ የመጀመሪያ ኢፕሶድ የተለቀቀው ሁለት ዓመታትን ይደፍናል ማለት ነውና፣ አፍላ ፍቅር እንግዲህ ፊት ለፊት ላይ ሆኖ የሚመራው አሊያም ደግሞ እንደምሳሌ ሊነሳ የሚችል የትምህርት ቤት ድራማ ነው። እጅግ በጣም ብዙ ሰዎች ጋር መድረስ የቻለ እጅግ በጣም ተወዳጅ ድራማ ነው። እስካሁን ድረስም በተወዳጅነቱ የዘለቀና 127 ኢፕሶዶችን ሰዎች ያለመሰላቸት የተመለከቱት እጅግ በጣም ተወዳጅ ድራማ እንደሆነ እናውቃለን። ይህንን ድራማ እንግዲህ ተከትሎ እጅግ በጣም ብዙ ድራማዎች መጥተዋል። አሁን አሁን ላይ ደግሞ በደንብ ፍለፊት ላይ የምንመለከታቸው እነ የተራቡ አይኖች፣ እነ ሰሎሜ፣ እነ ልጅነት፣ እነ አንድ ከአስር መጥተዋል እና እጅግ በጣም ብዙ ናቸው። በነገራችን ላይ ቤዛ የሚባልም አይቻለው። እጅግ በጣም ብዙ ድራማዎች እየመጡ ይገኛሉ። እነዚህ ሁሉ ተማሪዎች ዩኒፎርም ለብሰው የሚሰሯቸው አሊያም ደግሞ የትምህርት ቤት ድራማዎች ናቸው። ብዙ ሰዎችም ደግሞ ወደው የሚመለከቷቸው ናቸው። በነገራችን ላይ ሁሉም በሚባል ደረጃ የየራሳቸው ኦዲንስ አላቸው አሊያም ደግሞ የሚመለከቷቸው ሰዎች አሏቸው። የቁጥር ልዩነት ኦብቪየስሊ ሊኖር ይችላል እና አንዳንድ ድራማዎች እንግዲህ ከመምጣታቸው በፊት የአዘጋጆቹ አሊያም ደግሞ እዛ ላይ ያሉት ፕሮዲሰርስ ወይንም ደግሞ የክሩ አባላት የሚናገሯቸው ነገሮች ነበሩ አሊያም ደግሞ ከፍ ያለ ጥራት ያላቸውን ስራዎች ይዘን እንመጣለን ሲሉ የተመለከትናቸው ናቸው ሰዎች አሉ። እናም ደግሞ በዝምታ ደግሞ መጥተው ፊት ለፊት ላይ መምጣት የቻሉ ድራማዎችን ተመልክተናል። ለምሳሌ እኔ አንድ ከአስር ድራማን እንግዲህ በሳንሱር ቲዩብ እንደሚለቀቅ እናውቃለን። ይህንን በተመለከተ ያንን ደግሞ የሚሰራው አሊያም ደግሞ ካሜራ ነው ሲሰራ የማውቀው አቤነዘር አሊያም ደግሞ ሳንሱር በቅጥል ስሙ ሳንሱር የሚባለው ካሜራማን እንደሆነ ነው የማውቀው። ብዙ ሰዎች ደግሞ በካሜራ እንደሚያደንቁት እንደሚወዱለት የካሜራ ብቃቱን አውቅለታለሁ እና ስለ ድራማው ሲያወራ ነበረ በሲኒማ ደረጃ መታየት የሚችል ድራማ ይዘን እንመጣለን ሲል ነበር። ይህ ደግሞ ድራማ አሁን ላይ ወጥቷል። ያም አንድ ከአስር ነው። ይሁንና ግን ዛሬ የምነግራችሁ እጅግ በጣም አስደናቂና በጣም የሚያስገርመኝን ስመለከተውን በጣም የደነቀኝን ስራ ነው የምነግራችሁ። ማለት ሳይወራ ወይም ሳይነገርለት በዝምታ ነው የመጣው ይህ ድራማ፣ ነገር ግን ምንም ሳይነገር በዝምታ መጥተው ግን ፊት ለፊት ላይ መሆን የቻለ ነው። ምናልባትም አሁን ለምሳሌ አፍላ ፍቅርን ስንመለከት በጣም ተወዳጅ ነው ብለናል። እጅግ በጣም ብዙ ተመልካቾች እንዳሉትም አስቻለው ይሁንና ግን አፍላ ፍቅር ተወዳጅነቱ በጊዜ ሂደት የመጣ ይመስለኛል። ማለት 127 ኢፕሶዶችን የዘለቀው ሁለት ዓመታትን ይደፍናል ከሁለት ሳምንታት በኋላ ብያችኋለሁ። ይህ ድራማ እንግዲህ በጊዜ ሂደት ቀስ በቀስ ደግሞ ተወዳጅነቱን እያገኘ የመጣ ድራማ ነው። ይሁንና ግን በመጀመሪያ ኢፕሶድ፣ በሁለተኛ ኢፕሶድ ደግሞ ሰፊ ተወዳጅነትን እያገኘ ድራማ አልተመለከትኩም። ማለት ቲክቶክ መንደር ላይ ሳይቀር እጅግ በጣም ብዙ ሰዎች ይጋሩት የነበረው ድራማ ነው። በመጀመሪያ ኢፕሶዱ ደግሞ ምናልባትም አፍላ ፍቅርን ከ10 እጥፍ በላይ በልጠዋል ማለት ይችላሉ። ለምሳሌ እንመልከት። ይህ ድራማ ማን ነው ምንድን ነው ልትሉኝ ትችላላችሁ። የማውራው ስለ ልጅነት ተከታታይ ድራማ ነው። ልጅነት ተከታታይ ድራማ አሁን ላይ በባሮክ ሲኒማ የዩቲዩብ ቻናል እየተለቀቀ እንደሚገኝ እናውቃለን። ቻናሉን እንኳን ብናይ ቻናሉ እጅግ በጣም ትንሽ ፎሎወርስ ወይም ሰብስክራይበርስ ናቸው ያሉት፣ አፍላ ፍቅር ከሚተላለፍበት ቻናል ጋር ስናነጻጽር ማለት ነው። አፍላ ፍቅር የሚተላለፍበት ቻናል እንግዲህ ወደ 600 ሺህ ተጠግቷል። ያ ማለት ከግማሽ ሚሊዮን በላይ ሰዎች ያሉበት ቻናል ነው። እጅግ በጣም ሰፊ ቻናል ነው። በጣም ትልቅ ቻናል ነው እና አፍላ ፍቅር በዛ ነው የሚለቀቀው። ሁለት ዓመታትን እንግዲህ አየር ላይ ቆይቷል፣ ብዙ ሰዎች ጋርም ደርሷል ብያችኋለሁ። ይህ ግን አሁን ደግሞ የማወራችሁ ልጅነት የሚባለው እና ና አፍላ ፍቅርን ከአስር እጥፍ በላይ በልጧል ብዬ ላወራችሁ ያለው ድራማ የሚተላለፍበትን የዩቱብ ቻናል የተመለከትን እንደሆነ ባሮክ ሲኒማን ነው የማወራችው 66 ሺህ ሰብስክራይበርስ ብቻ ናቸው ያሉት እና በዚህ ትንሽ የሰብስክራይበር ብዙ ሰዎችን ደግሞ መድረስ መቻል እጅግ በጣም ትልቅ ነገር ይፈልጋል። እድልም ነው ብዬ አስባለው። እድልም ብቻ ሳይሆን ስትራቴጂም ይጠይቃል ብዬ ነው የማስበው። ምክንያቱም ዩቲዩብ ላይ በዚህ ልክ ሰዎች ጋር ሪች ማድረግ አስቸጋሪ ስለሚሆን ማለት ነው። ምክንያቱም ተመሳሳይ ስራዎች በተመሳሳይ መጠን ባላቸው ደግሞ የዩቲዩብ ቻናሎችም ሊለቀቁ ይችላሉ። ምናልባትም ተለቅ ባሉ ቻናሎችም ተለቀው ሊሆን ይችላል። ይሁንና ግን በዚህ ልክ በትንሽ ሰብስክራይበር በዚህ ልክ ደግሞ ሰፊ ተወዳጅነት ማግኘት መቻል እድልም ነው፣ የስትራቴጂም ውጤት ነው፣ የስራም ውጤት ነው ብዬ አምናለውኝና እዚህ ጋር ደግሞ ባሮክ ሲኒማ ላይ የሚተላለፈው የልጅነት ተከታታይ ድራማን ከአፍላ ፍቅር ላይ ለማነጻጸር ነው እኔ ዛሬ የምፈልገው። ማለት አፍላ ፍቅር ላይ ፍለፊት ላይ ያለ ስራ ነው ብዬ አስባለሁ። ሌሎች ድራማዎች ከሱ ጋር ይወዳደራሉ ብዬ አላምን። ምክንያቱም እጅግ በጣም ሰፊ ኦዲየንስ ጋር እየደረሰ ያለ ነው ገና እየሰፋ ያለ ነው። ድራማው ያበቃል ስንል ግን ይበልጥ እየተወደደ ይበልጥ ደግሞ እያጓጓ በደንብም ደግሞ ሰዎች ጋር እየደረሰ እየመጣ ያለ ነው። የድራሲውንም ብቃት እንዲሁም ደግሞ የክሮው ጥራት እንዲሁም ደግሞ የተዋናዎችን ብቃት የሚነሳለት እጅግ በጣም ተወዳጅ ድራማ እንደሆን እናውቃለን። እና ይህንን ድራማ አሁን አሁን ላይ ደግሞ ፊት ለፊት ላይ ካለው ድራማ ጋር እናነጻጽር ብዬ አሰብኩኝና የአፍላ ፍቅርን የመጀመሪያውን ኤፒሶድ እጅ የተመለከትኩኝ የመጀመሪያውን የአፍላ ፍቅር ኤፒሶድ ስመለከት ሜ 26 ላይ ነው እንዳልኳችሁ፣ ሜ 26 በፈረንጆቹ 2023 ላይ ነው የተለቀቀው። ዛሬ ሜ 10 ነው ይህን ቪዲዮ ስሰራ ማለት ነው። ይህ እንግዲህ ዛሬ ሜ 10 ላይ ቁጭ ብዬ ከሁለት ሳምንታት በኋላ ሁለት ዓመት የሚደፍነውን የአፍላ ፍቅርን የመጀመሪያውን ኤፒሶድ ስመለከት 888 ሺህ ኦልሞስት 888 ሺህ ቪዎች ናቸው ያሉት። እንግዲህ ሁለት ዓመታትንም ሊደፍን ነው። 365 ሲባዛ በሁለት ያክል ቀናትን አየር ላይ ቆይቷል። እነዚህን ሁለት ዓመታት እንኳን እንቀንስ ብንል 710 ቀናትን እንግዲህ አየር ላይ ቆይቷል። የመጀመሪያው ኤፒሶድ ማለት ነው እና ይህንን ደግሞ ስንመለከትና ለምሳሌ በየቀኑ ዴይሊ ምን አይነት ቪዎች ነበሩት ብለን እናስብ። አፍላ ፍቅር በየእለቱ ምን አይነት ቪዎች ነበሩት ብዬ ለመመልከት ሞክሬ የነበርና 880 ሺህ ነው እንግዲህ የተመለከተው በዚህ በሁለት ዓመታት ጊዜ ውስጥ ወይም በ710 ቀናት ውስጥ ማለት ነው። ይህንን ለ710 ቀናት ብናካፍል በየቀኑ 1239 ቪዎች ናቸው የነበሩት ማለት ነው። ወይም 1340 ያክል ሰዎች ነበሩ በየቀኑ አፍላፍቅርን ይመለከቱ የነበሩት ባለፉት 710 ቀናት ማለት ነው። ይህንን በተመሳሳይ ደግሞ ወደ ሰዓት እንቀይረው። ወይንም በአንድ ሰዓት ውስጥ ፐርሃወር ስለሆነ ብዙውን ጊዜ የሚገለጸው የዩቲዩብ ቪው ፐር አወር እንመልከት ብንል ይህንን ለ24 ሰዓት ብናካፍል በየሰዓቱ ወይም በአንድ ቀን ውስጥ በሚገኝ አንድ ሰዓት ውስጥ በየሰዓቱ በአቪሬጅ አፍላፍቅርን 51 ሰዎች ብቻ ናቸው የሚመለከቱት። የመጀመሪያው ኢፕሶድ ነው እንግዲህ የተመለከቱ ያሉት ማለት። እጅግ በጣም አየር ላይ የቆይ የሚባለው የመጀመሪያው ኢፕሶድ ነው። የመጀመሪያው ኢፕሶድ እንግዲህ 880 ሺ ያክል ሰዎች ተመልክተውታል ባለፉት 710 ቀናት ማለት ነው። እነዚህን ደግሞ ስንመለከት በእለት በየቀኑ በየቀኑ 1239 ወይንም 1240 ያክል ሰዎች ይመለከቱታል ማለት ነው። ይህንን ደግሞ ወደ ሰዓት የቀየርን እንደሆነ 51 ነጥብ 6 ያክል አሊያም ደግሞ 52 ያክል ሰዎች ናቸው ይመለከቱ የነበሩት ማለት ነው። አፍላ ፍቅርን ስንመለከት ሌላው ደግሞ አሁን አሁን ላይ ደግሞ በዚህ ሰሞን የተለቀቀውንና ፊት ለፊት ላይ አለ የምለውን ድራማ ስመለከተው ይህንን ስመለከት እንግዲህ ቅድም ብያችኋለሁ። አፍላ ፍቅር 53 ያክል ሰዎች ወይም 52 ሊባል የሚችል ሰው ነው በየሰዓቱ የሚመለከተው። ያ ማለት 52 ቪውስ ፐር ሃወር ማለት ነው፣ ቪፒኤች ነው ማለት ነው። 52 ቪውስ ፐር ሃወር ነው የአፍላ ፍቅር ቪው ማለት ነው። ሌላውን ደግሞ እንመልከትና እዚሁ ጋር ሆነ እንመልከት የባሮክ ሲኒማ ላይ የሚተላለፈውን ልጅነት የሚባለውን ድራማ ደግሞ እንመልከት ብንል ይህ ድራማ እንግዲህ ሀያ ሁለት ቀናትን ብቻ ነው አየር ላይ የቆየው። ወይም የዚህ ድራማ የመጀመሪያው ኢፕሶድ አየር ላይ የቆየው ሀያ ሁለት ቀናትን ብቻ ነው። ይህን ድራማን ስንመለከተው እንግዲህ በዚህ ሀያ ሁለት ቀን ውስጥ ሰባት መቶ ሀምሳ ሶስት ሺህ ያክል ሰዎች ናቸው የተመለከቱት። ሰባት መቶ ሀምሳ ሶስት ሺህ ያክል ሰዎች ተመልክተውታል በሀያ ሁለት ቀን ብቻ ማለት ነው። ስለዚህ ይህንን ደግሞ ለ22 ቀናት ብናካፍል በየዕለቱ 34228 ያክል ሰዎች ይህንን ድራማ ይመለከቱታል ማለት ነው። በሰዓት ያለውን ደግሞ ለንጽጽር እንዲያመቸን ደግሞ ይህን ለ24 ሰዓት ብናካፍለው በየቀኑ 1427 ያክል ሰዎች ይመለከቱታል ማለት ነው 1400 27 ያክል ሰዎች ይህንን ድራማ ይመለከቱታል በየሰዓቱ። ይህንን ደግሞ ከአፍላ ፍቅር ጋር ስናነጻጽረው ምንም ለንጽጽር እንኳን የሚበቃ ቁጥር አይደለም። ይህ ማለት ለምሳሌ 53 ወይም 52 ሰዎች ናቸው በነገራችን ላይ አፍላ ፍቅርን የሚመለከቱት ብያቸዋለሁ። ይህ ማለት የ27 ያክል እጥፍ የሚበልጠዋል አፍላ ፍቅር ማለት ነው። ይህ ድራማ እንዳልኳችሁ ሀያ ሁለት ቀናትን ብቻ ነው አየር ላይ የቆየው ወይም የመጀመሪያ ኢፕሶዶ የተለቀቀው ባሮክ ሲኒማን እንዳልኳችሁ እጅግ በጣም ትንሽ ሰብስክራይበር ያለው ቻናል ነው። 66 ወይም 67 ያክል ሺ ሰዎች ናቸው የሚመለከቱት። አፍላ ፍቅር ጋር ስንሄድ ደግሞ ከ500 ሺህ በላይ ኦልሞስት 600 ሺህን የተጠጋ ሰብስክራይበር ያለው ነው በዚህ ቻናል ውስጥ እንግዲህ። የቻናሎቹን ልዩነት ተመልከቱ። ድራማው ደግሞ አየር ላይ የቆየበትን ጊዜ ተመልከቱ። አሁን ላይ ደግሞ ስናመጣው አፍላ ፍቅርን 27 እጥፍ ነው የበለጠው፣ ይህ ድራማ ማለት ነው። አፍላ ፍቅር በሰዓት ቪውስ ፐር ሀወር ስንመለከት 52 ቪውስ ፐር ሀወር ነው የመጀመሪያውን ኢፕሶድ ተመልክተን የሰራን እንደሆነ። ነገር ግን የዚህኛውን ድራማ የተመለከትን እንደሆን ደግሞ 1427 ያክል ቪውስ ፐር ሀወር ያገኛል ማለት ነው። ይህንን ለንጽጽር ስናቀርበው ደግሞ 52ን 27 ጊዜ አባዛን እንደሆን ነው ይህንን ቁጥር የምናገኘው ማለት ነው። ስለዚህ ሀያ ስምንት ወይም ሀያ ሰባት እጥፍ ያክል የበለጠ ይህ ስራ እንግዲህ አሁንም ተወዳጅነቱ እንደቀጠለ ነው። በነገራችን ላይ ገና ድራማው ሁለት ኤፒሶዶች ብቻ ናቸው የወጡለት። ሁለት ኤፒሶዶቹ ብቻ ናቸው ገና ተመልካች ጋር የደረሱትና ባሮክ ሲኒማን ከአፍላ ፍቅር ጋር ስናነጻጽረው የሀያ ሰባት እጥፍ ያክል ቪው ልዩነት አለበት ማለት ነው። ይህ ትልቅ ሰክሰስ ነው። ይህ ትልቅ የስራ ውጤትም ጭምር ነው ብዬ አስባለሁ። አሁን ላይ ምክንያቱም ይህን ድራማ ፍለፊት ላውጥቼ እንዳውራ የሆነው ለምንድን ነው፣ ሌሎች እጅግ በጣም ብዙ የትምህርት ቤት ድራማዎች አሉ። ምናልባትም መታየት በሚገባቸው ልክ ያልታዩ ድራማዎችም ሊኖሩ ይችላሉ። ምናልባትም በጥራት ሊበልጡ የሚችሉ ነገር ግን ይህኛው ድራማ ምንድን ነው የተለየ ነገር ይዞ የመጣው ብላችሁ የተመለከታችሁ እንደሆን እጅግ በጣም የተለዩ ነገሮች፣ በጣም ደሳስ የሚሉ ሎኬሽኑ ራሱ በጣም የተመቸኝ የልጆቹ አለባበስ ደግሞ ታሪኩ ራሱ የተዋቀረበት መንገድ ገና ከጅምሩ እጅግ በጣም የሚያጓጓ ነው። ሌላውን ደግሞ የተመለከትን እንደሆን የሚገራርም የታሪክ ውቅር ያለባቸው የተመለከትናቸው ታሪካቸው እጅግ በጣም የሚስብ እንዲሁም ደግሞ ታሪኩ እየደበት ያለው መንገድ በደንብ አድርገን በብዙ ኢፕሶዶቹ ተመልክተን ግን ቦሪንግ ሆኖብን እዚህ ጋር ስንመጣ ግን የሚያጓጓ አንዳች ነገር በውስጡ አስቀምጦ ሊያጓጓን የሚችል አይነት ድራማ ሆኖ እየቀጠለ ነው የሚገኘውና እኔ ባሮክ ሲኒማ የሚተላለፈው ልጅነት ተከታታይ ድራማ በዚህ ልክ ተወዳጅነቱን እንዲያገኝ ያደረገው ነገር ምንድን ነው የሚለውን ነገር እናንተ ተመልክታችሁ ኮሜንት ሴክሽን ላይ ብትነግሩኝ ደስ ይለኛል። ውድ ዶች ቤተሰቦች አብራችሁኝ፣ ስለዘለቃችሁ ንጽጽሩንም ስላዳመጣችሁኝ አመሰግናለሁ። እናንተስ ምን ትላላችሁ? ኮሜንት ሴክሽን ላይ ንገሩኝ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቻናሌን ሰብስክራይብ ማድረግ አትርሱ። እወዳችኋለሁ። ባይ ባይ።